አንድም ቀን አስበን ማታውቀው ነው። ግን ድንገት መጥቶ ሲነገር ምንድን ነው የምታደርገው? እኔ ፍቅር ማለት አለመፈለገን ባዳኔ ሆና ገባኝ። እሺ በቃ ይዛሹ ቁጭ በይ፣ ይዛሹ ቁጭ በይ። ታዲያስ ኧረ አልቀመጥም፣ ላደርስ እንጂ ላበስልኩ እኳ አደለም የመጣሁት። እንደውም እዚሁ ብታበሲ ሳይሻል አይቀርም። ይሄኛውን ስማል ሊበላው ነው፣ ይሄኛውን ለምሳ አንቺ ብታበሲው ደግሞ ለራስ አድርጓለሁ ችግራለሁ እኔ በቃ ሊለ ነው እንዲ እያወራን እኮ ነው ስልክ ደግሞ እየሰራ አይደለም ብላለች። ልዑል ከአባቱ ጋር መስማማት ባለመቻሉ ከተከራየ ሰንበት በት ብሏል። እናቱ በዮሐና አማካኝነት ምግብ እየላከችለት ትገኛለች። ዮሐና ልውልን አፍቅረዋለች። ነገር ግን ፍቅሯን እንዴት አድርጋ መግለጽ እንዳለባት ግን ግራ የተጋባች ትመስላለች። ልውል ከቴና የልጅ አባት እንደሆነ የቀረበለት ጥያቄ እንዴት አድርጎ በምን መንገድ መፍታት እንዳለበት ግራ የተጋባ ይመስላል። እሷም ከአባቱ ድረስ በመምጣት ከልውል ልጅ እንዳላት ለመናገር ብታስብም የልውል አባት ድንጋጤ ላይ ስለነበሩ ጓደኛ እንደሆነች ብቻ ተናግራ ወጥታለች። ልውል ልጅ ወለድ ክትበለው እንጂ ስለ ጉዳዩ በምን አይነት ክስተት እንደተፈጠረ ግን የሚያውቀው ነገር የለም። ብቻ ግን በደረቁ ከኔ ልጅ ወልደሃል ከማለት ውጭ ስለተወለደው ልጅ ምስልም ሆነ ማንነት ገና ያየውና የሚያውቀው ነገር የለም። በቲናና በአቬና ወጥመድ የገባው ልውል ነገሮች ከአቅሙ በላይ ሆነውበታል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት ሰላማችሁ ይብዛ። ያልኩኝ የኋና ክፍል አምስትን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወይዘሮ ኤልሳ ስልክ ላይ ሳሉ ክንዱ ወደ ቤት መጥቷል። ምልታደርግ መጣህ እያሉት ቢሆንም እሱም በሀዘን ስለተጎዱ የልውልን መውጣት ተከትሎ ስለሱ ልጠይቅሽና የመጣወት በማለት ያናግራታል። አያምጣህ እንደወጣቀር በማለት ይራግማል። ክንዱም እንደዛም አይባልም ባይሆን ሌላ ጊዜ እመጣለው፣ ጨዋታችንም እንጫወታለን በማለት አሹፎ ቤቱን ለቆ ይወጣል። ዮሐና ስለ ልዑል እያሰበችና እየተከዘች ባለችበት ሰዓት እናቷ ትመጣና ስለምን እያሰብች ነው እየተከዘች ነው እያለቻት ነበረ። እናቴ ደግሞ ምንም የማስበው ነገር የለም ትንሽ ትምህርት ከብዶይ ነው በማለት ትመልስላታለች። እናትም እኔ እኮ ይህን ስራቴና ትምህርትሽ ላይ ያተኩሪ ብዬሽ ነበር አለቻት። እማዬ፣ ደግሞ ምንም ከምን የምታገናኙ እሱ ሌላ ይሄ ሌላ አለቻት። በአሷቧ ግን ልዑልን አፍቅረዋለችና እንዴት አድርጌ ልውልን አፈቀርኩት፣ ብዬ እማዬ ልንገራት እያለች በሀሳቧ ጭልጥ ብላለች። ልውልን በበኩሉ ቲና የስራ ሽንስጥሽ እንጂ አእምሮሽን በጠበት ሽ አሁን እንዴት አድርጌ ስራ የል ስራ እያለ በሀሳብ ተውጧል። ወዲያውኑ በር ተንኳኳ። ማርክ መጣህ እንዴ በማለት በጩኸት ይናገራል። ነገር ግን በሩን ያንኳኳችው ዮሐና ነበረች። ምግብ ለልውል ይዛለች። እናቱ የልውል መውጣት እያስጨነቃት እንደሆነም ትናገራለች። ውሰጁ አልፈልግም በማለት ምግቡንም ለመግፋት እየሞከረ ነበረ። ለምን እናትህ እኮ በጣም እየተጨናነቀች ና እያስበች ነው ያለችው። ስለዚህ ይርብሃል ብላይ የላከችው ምግብ ለምንድን ነው የሚወስደው እያለችው ነበረ። በቃ ይዘሽው ቁጭ በይ አላት። ለምንድን ነው የምቀመጠው? ላደርስ እንጂ ምግብ ላበስል አልመጣውም እኮ። ስልክ ደግሞ አይሰራም ብለዋል ወይዘሮ ኤልሳ። ስልኬ ይሰራል አለ በሷ ስልክም አረጋገጠ ይኸው እንደሚሰራ አረጋገጥኩልሽ። ከዚህ በኋላ ሄደሽ ፈለግሽውን ነገር መናገር ትችያለሽ፣ በማለት ይመልስላታል። ዮሐናን በመቆጣት እናትህ እንዴት እንደሚጨነቁ ብታውቅ ጥሩ ነበር፣ በማለት የያዘችውን ምግብ ጠረጴዛ ላይ ያስቀምጣ ወደ ውጭ ትወጣለች። ልውልም ከስልኩ ጋር ሆኖ ሶፋ ላይ እንደተቀመጠ ማርክ ወደ ክፍሉ ይከሰታል። እንዴት መጣክ? በሩ ዝግ አልነበረም እንዴ ማርቆስም በሩ ክፍት እንደነበር ይነግረዋል። ይልቁንስ ያገኘው ነገር ምን አዲስ ነገር አለ? በጣም ደስታ በደስታ ሆነሃል በማለት ፊቱ ላይ ባየው ፈገግታ ይጠይቀዋል። ዮሐና እንደመጣችም ይነግረዋል። ምግብ ልካልህ ነው። እናትህ ምን አለ ብታስጨርሰኝ፣ እኔን ካየችኝ ጀምሮ እንደምትወደኝና ካለኔ መኖር እንደከበዳት ነው የነገረችኝ በማለት ይነግረዋል። ማርቆስም በሆነ ነገር አሳበህ ለምናት ነግራትም እያለው ነበረ እሺ ለዚህ ጉዳይ ነው የጠራህኝ? ይለዋል። አይ ለዚህስ አይደለም፣ ሌላ ክብድ ያለ የቤት ስራ ይጠብቀናል በማለት ይነግረዋል። ከባድ ከሆነ በዛው በጸበልህ ክንዱ ገና ለገና የአባቱን ድርጅት ልውል ይወርሳል በሚል ልውልን ጥላት አድርጎታል። ታዲያ እንዴት አድርጎ ማጥቃትና ወጥመዱ ስር ማስገባት እንዳለበት እያሰበና እንዲሁም በገንዘብ እየተደራደረ ይገኛል። ዛሬም ከአቤና ጋር ተገናኝቶ አቤና ግን የሚፈልገው ገንዘብ ስለነበረ ክንዱን ቢጠይቀውም እሱ ግን ለምን ገንዘብ ትጠይቀኛለህ በሚል ጉርቡን አንቆታል። እንደውም ልውል ልጅ አለው በማለት ይነግረዋል። እያንዳንዱ ስለ ልውል የሚያውቀውን ነገር እንዲነግረው እያፋጠጠው ነበረ። እስካሁን የነገርኩህ ብዙ ያስከፍል ነበር። ባክህ ይህን ስራ ብለው ነው እንዴ ህግ ከሌላ ለሌለው እና ጨለማን ተገን አድርገህ ለምትሰራው ስራ ደግሞ ስራ ነው ብለ ቆጠርከው በማለት ክንዱም ይላከፈዋል። ልውል ከማንኛውም ሴት እንደወለደ ለማረጋገጥ ሲሞክር የሆነች ሴት መታ ማታ ስትዘባርቅ ነበረ። አላውቅም በማለት ትቶት ይሄዳል። ይህ የአባቱ ልጅ ሲል ከሰከስ እጀ ላይ ጣለው እያለ ብቻውን እየዛት እና እየፎከረ ነበር። ቲናም በቅናት እየተንጨረጨረች ዮሐናን አንቺ ግን ለምን አትወርጅም ከሁለቱ ወንዶች አለቻት። ደግሞ ምን አደረግኩ? በማለት ዮሐናም ትጠይቃታለች። ጭራሽ ትናንትማ እየተከታተልኩሽ ነበረ፣ ምግብ ተሸክመሽ ከልውል ቤት ሄድሽ፣ እሱ ግን በር ላይ አባረረሽ በማለት ትናገራታለች። ዮሐናም ሁለታችሁም በሽተኞች ናቸው። የያዛችሁትን ችግር እዛው ጨርሱ በማለት ገልብጣት ወደ ቤቷ ተመልሳለች። ማርቆስም ጓደኛውን ልውልን ከሌላ ሰው ከሚሰሙት አንተ ተናግረህ አባትህን አሳምናቸው። በፍጹም ልናገር አልችልም እኔ በራሴ መንገድ እሄዳለሁ እያለ ነው። ይሄ ሊሆን አይችልም ከአባት ጋር የሚያቆራረጠን ነገር ከምታደርግ ይልቁንስ እንደምንም ብለን አባትን እናሳምናቸዋለን አለ ማርቆስ። አቤናን እንዴት ልታምነው ትችላለህ? ከቲና ጋር ሲመካከሩ አይቻቸዋለሁ። ምናልባትም የሁለታቸው ተንኮል ሊሆን ይችላል በማለት ማርቆስ እየተጠራጠረ ስለነበረ አቢናን ሻይ ቤት ድረስ በመቅጠር ከዛ ተገናኝቶ እውነታውን እስኪ እንነጋገር። ልውል በጣም የሚያሳዝን ልጅ ነው። ባላጠፋው ነገር ሊወቀስ ና፣ ተጠያቂ ሊሆን አይገባም። በማለት ከቴና ጋር ስላላቸው ግንኙነት ሊነግረው ቢፈልግም እንደውም የነልውልን ጉዳይ ወደ ጎን ተወና ይልቁንስ ዮሐናን አሳምንልኝ በማለት ይጠይቋል ዮሐናን አልታወካትም እንዴ ልጅቷ ኮ የአንተ ታይፕ አይደለችም ለምድን የምታዝጋት በማለት ማርቆስም ይነግረዋል እኔ አክብሬ እዚህ ድረስ ብጠራህ አንተም ከጅላታል ማለት ነው ለገንዘብ ብለህ ለልውል ጠበቃ መቆምህ በጣም ይደብራል አለው እኔ የገንዘብ ጉዳይ ሳይሆን ልጁ ባላጠፈው ጥፋት ሲጠየቅ ማየት በጣም ያበሳጨኛል በማለት በንዴት ተናግሮ ትቶት ይወጣል እንዱ ልውልን አባትህ አንተ ለማቋቋም ሲል ደፋ ቀና ይላል፣ አንተ ግን በየቦታው እየዞርክ ዘርህን ታራባለህ፣ በማለት ካቢና በሰማው መሰረት ልጃለህ በማለት ያፋጥጠዋል። የምን ልጅ ነው በማለት በድንጋጤ ልውልም ይመልሳል። ከሚወደው ጓደኛ ከማርክም ወሬውን እንደሰማ ይናገራል። በሰማው ነገር ልውልም በጣም ይደናገጣል። እኔ እኮ የልጅ አጎት ነኝ፣ ለምን አታስተዋውቀኝም አለ ክንዱ። የማርክ ልጅ አጎት መሆን ከፈለክ ራስን አናግረው በማለት ተናዶ ትቶት ይሄዳል። ኪና ያሰበችው ተንኮል ስላለ የዋናን ቀጥራታለች። ምንድን ነው የምትፈልጊው? እኔ ስራ መስራት አለብኝ፣ ሁለት ቦታ ነው እናቴን የማግዝ ነኝ ያለች እየነገረቻት ቢሆንም፣ አንቺ ግን ኬት ፕላኔት ነው የመጣሽው? የምታውቂው ወንድ የለም ወይ አለቻት አሉ ግን ሌላ ነገር እንዲያስቡ አልፈልግም በማለት ትመልስላታለች። ቢያንስ ማርክና ልውልን እንደምታውቂያቸው ሰምቻለሁ እነሱ እኮ አለቆች እንጂ ከማውቃቸው ሰዎች የሚመደቡ አይደል። ቲናም ልውል ምንሽ ነው አለቻት። ያምሻል እንዴ ሌላ ሰው በቃ ፈልጋለሁኝ። አሁን ደህና ሁኝ በማለት ተሰናብታት ትታት ትሄዳለች። በመንገድ እየሄደችም ከራሷ ጋራ በሀሳብ ተወጣ። ልውል ልጠይቀው እንዴ ገና ልጅ እኮ ነሽ፣ ከዛሬሽ ካፌ ለካፌ ልትዞሪ አማረሽ እንዴ ቢለኝ ከዛ በኋላ ከዛ በኋላ ልደናበር እንዴ? አይ ዝም ብል ይሻላል እያለች በሀሳቧ ተወጣለች። ክንዱ በነገረው መሰረት ልውል በጣም ጓደኛውን ማርክን ተቆጥቶታል። ይኸው አንተ ተናገር ሄዶ ላባዬ ይናገራል እያለው ነው። ማርክም እንዳልተናገረ ቢነግረውም ልውል ግን ለመስማት ፍቃደኛ አይደለም። ኪና የልውል አባት ቢሮ ድረስ በመሄድ ለግል ጉዳይ እንደፈለገቻቸው ትናገራለች። ልውል በማለት ጓደኛ እንደሆነና ከሱ እንደወለደች ለመናገር ብታስብም አባት ግን ልውል ምን ሆነ በማለት ሲደናገጡ ሰዓት ነግረው ቀርታለች። ዮሐና ስልክ እያወራች ሳለ የወይዘሮ ኤልሳ ልጅ ስትመጣ አባት ዮሐና ስልኩን አቁመዋለች። ለምን አታወሪም? እኔ ስመጣ ነው እንዲህ የምታቆሚው? ይኸው እማይዛ ትፈጋለች፣ አንቺ ግን ወይዘሮ መስለሻል እያለች እየተላከፈቻት ነበረ። ስታወራ የነበረውን ስልክ ሳትዘጋ ተዘጋ ባፉ ደፍታ እንዳስቀመጠችው የወይዘሮ ኤልሳ ልጅ አንስታ ሰራተኛችን ስራ ላይ ናት፣ በኋላ ደውሉ በማለት ተናግራ ስልኩን ዘጋችው። ማርቆስም ልውል ስለተቀየመው በጣም እየተጨናነቀ እና እየተከዘ ነበረ። ክንዱንም ካየው በኋላ አንዳንድ ሰዎች ሽበት አላቸው፣ ሽበትን አየሁት ገረመኝ አለ። ምክንያቱም በክንዱ አማካኝነት ልውል እንደተቆጣው ገብቶታል እና ከልውል ጋር ተገናኛችሁ እንዴ? ስለ ልጁ ታውቃለህ? የምን ልጅ ነው? በማለት ማርቆስም ኮስተር ብሎ ይጠይቀዋል። ለምን እንዳልሰማ ትሆናለህ? ሁሉንም ነገር አቤና አፍረጥርጦ ነግሮኛል እያለ ይነግረዋል። ማርቆስም በሰማው ነገር በጣም ያዝናል። ልውል የሚፈልገውን ዕቃ በዮሐን አማካኝነት ይደርስለታል። ዋናው ነገር ግን የፈለኩት አንቺን ነበረ። ቤቱ እንደምታዩ ቤት ቤት አይመስልም እዚህ ቆይተሽ እንድታስተካከዩ ፈልጌ ነበር ይላታል እሷም የምነግርህ ነገር ነበረኝ በማለት ልትነግረው ብትፈልግም ፍርሃት ተሰማትና በዝምታ ተዋጠች በቃ ከዚህ መናገር ከደበረሽ ወደ ካፌ እንሄድና በዛው ትነግርኛለሽ ይላታል በሌላ በኩል አባት በሰሙት ነገር ተጨናንቀዋል ምንድን ነው አባ የሰሙት አዲስ ነገር አለ እንዴ አለ ማርቆስ ትናንትና የልውል ፍቅረኛ መታ ነበረ በማለት አባት ይናገራሉ ማርቆስ የማን ፍቅረኛ? የሉል ፍቅረኛ? ጭራሽ ደግሞ ፍቅረኛ እንዳለው አታውቅም እንዴ? አንተን ብሎ ጓደኛ። አላባት የሚፈልጉትን መረጃ ማግኘት ባለመቻላቸው በማርቆስ ተናደውበታል። ስሟም ቲና ይባላል በማለት ለማርቆስ ሲነግረው ማርቆስ በጣም ይደናገጣል። ታውቃታለህ እንዴ? በማለት አቶ አለሙም ይጠይቃሉ። ሲባል ሰምቻለሁኝ፣ ስለ ቲና ሲወራ አንዳንድ ነገር ሰምቻለሁ። እሺ እንደዛ ከሆነ ልውል ስለ ቲና ምንነት በቅጡ እንኳን ሳያውቅ የልጅ ጥያቄ ስለመጣበት በጣም ተጨናንቋል ጓደኛዋ ቬናም ያላመንክበትን ነገር ላሽ አትላትም ወይ ምን አስጨነቀህ ይለዋል ልውልም እንደዛ ሳይሆን በትክክል ልጁ የኔ ከሆነ ለማስመርመር እንደፈለገም ይነግረዋል በዛን ሰዓት ከአንተ ውጭ ማንም ጋር እንዳላደረች ነግረሃል ብቻ ግን ነገሩ ከብዶ ከሆነ የወንዶችን ጸባይ ያውቀዋለሁ ላሽ ማለት ትችላለህ ይለዋል እንደዛ ሳይሆን ልጁ የኔ መሆኑን አስመርምሬ ማረጋገጥ አለብኝ አለ ልዑል አቤናም ለምን አታገባትም ልጅቷ እኮ የሌለ የምታምርና ቆንጅዬ ነው ለክንዱም ልጅ አለው በማለት የተናገርከው አንተ ነህ አይደለ ይለዋል እኔ አልተናገርኩም ስለ ተጣላን በእኔ ለማሳበብ ፈልጎ ነው ባይሆን የነገርኩት ነገር ቢኖር ድርጅቱን እንዴት የራሱ ማድረግ እንደሚችል ነበረ በማለት ይነግረዋል። እኔ ስለ ድርጅቱ አይመለከተኝም እንዴት ነው አይመለከተኝም የምትለው ነገ ይቆጫሃል ወይም ደግሞ ድርጅቱን አለመፈለግ ሌላ የተደበቀ የፖለቲካ ጉዳይ አለህ ማለት ነው እያለ እየነገረው ነበረ አቬና ግን በልውል እየቀናበት ይገኛል እንደውም እስኪ ወይተር ፍለጋ ወደዛ ዞር ዞር ማለት አለብኝ፣ በጣም ተጨናንቅ ያለው እያለው ይገኛል። እንግዲህ ዮሐና ክፍል አምስት ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳቸው። አመሰግናለሁ።